አዋጅ ነጋሪ አድማጮቻችን እንዴት አመሻችው ዛሬ እንግዲህ ቀኑ እሁድ ምሽት ነው። ሁላችሁም እንግዲህ አብዛኞቻችሁ በተለያዩ አብያተ ክርስቲያናት ተገልግላችኋል ብለን እናምናለን። እንግዲህ መልካም ጊዜ እንደኖራችሁ ተስፋ እናደርጋለን። ምሽቱን ደሞ ለእናንተ ደሞ መረጃ ለማቀበል እንደገና ተገናኝተናል። ፓስተር አለማየው ከአገልግሎት መልስ መስመር ላይ ተገኝቶልኛል። ደወል አድርጌለታለሁ። እንግዲህ ከእሱ ጋር ጥሩ ጊዜ ይኖረናል፣ መረጃውንም ያቀብለናል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን፣ እንግዲህ ዓለማችን የተለያዩ ክስተቶች እየተከናወኑ ይገኛሉ። እንደነዚህ አይነት ክስተቶች ደግሞ ለእኛ ሁልጊዜ እንደምንለው የማንቂያ ደወሎች ስለሆኑ ንቁና መንፈሳችሁን ክፍት አድርጋችሁ እንድታደምጡን ከወዲሁ ማሳሰብ እንወዳለን። ፓስተር አለማየሁ እንግዲህ አገልግሎት ነበረው፣ ወጣ ብሎ ነበር ከአዲስ አበባ ውጭ። ምሽቱን ገብቷል፣ መረጃ ሊያቀብለን ደግሞ ብቅ ብሏል። ከእሱ ጋር እንግዲህ ጥሩ ውይይት ይኖረናል። በቅድሚያ ሰላምታ ላድርግና በቀጥታ ወደ መረጃችን እናመራለን። ሰላም ላንቴውን ፓስተር እንዴት አመሸ? እንደምን አመሽው። እንሚል እግዚአብሔር ይመስገን። እንኳን ደህና ገባህ። መንገድ ላይ ነበርክ፣ እንዲሁም ደግሞ ቀን ላይ አገልግሎት ነበረ ወደ ገጠር አካባቢ እንግዲህ እንዴት ነበር? ጥሩ ጊዜ ነበረ? ፓስተር ቆንጆ ጊዜ ነበር። እግዚአብሔር የተመሰገነ ይሁን። እንግዲህ አድማጮች መረጃ እንዳይጎለባቸው፣ ያው ከድካምህን ከጊዜህን ተሻምተ ብቅ ብለሃል። መረጃህን እንግዲህ ባጭሩ ማቅረብ ትችላለህ። እንግዲህ ሰሞኑን በዓለማችን እየተከሰተ ያለው የኒውክሌር መሳሪያ ሽቅድምድምና ሙከራ ዓለማችንን በጣም እያሰጋ እንደሆነ በዘርፉ ጠበብት የሆኑ ወታደራዊ ጠበብቶችም የፖለቲካ ጠበቡቶችም እየተናገሩ ነው ያሉት። እና በተለይም ደግሞ አለም ላይ አሁን ላይ ያለው ስጋት እየጨመረ መምጣቱን እና ህዝቦች ተረጋግተው እንዳይኖሩ የተረጋጋ የኢኮኖሚ እንቅስቃሴ እንዳይኖር ያደርጋል የሚል እና በአለም ላይ ደግሞ ከፍተኛ የኑሮ መመሰቃቀልን ይፈጥራል የሚል መረጃ እየወጣ ነው ያለው። በተለይም ደግሞ እነ አሜሪካ ይህንን ጉዳይ መቀላቀሏ እና ለሙከራ መዘጋጀቷ እና ሙከራው እንዲደረግ መፍቀዷ ምናልባትም ሌሎችን ለማምረት ጠጋ ጠጋ ይሉ የነበሩ ሀገሮችን ወደ ማምረት ሊያስገባ ይችላል የሚል ነገሮች እያስነሱ ነው ያሉት። በእርግጥ ብዙ የዓለም አቀፍ ምሁራን ተቃውሞ እያሰሙ ነው በዚህ ጉዳይ ላይ ምክንያቱም አንዳንድ የጦር ተንበብቶች አለም መጨረሻዋ ላይ ደርሳለች እያሉ ነው ያሉት ለምንድን ነው ይህንን የሚሉት አሁን ያለው ነገር መለወጥ ካልተቻለ እና መቀየር የማይችል ከሆነ ቀጣዩ የሚሆነው ጦርነት በኒኩለር እንደሚሆን ምንም አጠራጣሪ የለም ስለዚህ ተኳሽም የተተኮሰበትም ሁሉም ላይኖሩ የሚችሉበት ምድረ በዳ የሆነች ምድር አለም ሰው የተረፈውም ሰው እንኳን ወደ ድንጋይ ዳቦ ዘመን የሚመለስበት ሁኔታ ይፈጠራል ተብሎ ነው ስጋት ላይ እየወደቀ ነው ያለው ያለው ነገር። እንግዲህ ይህንን ጉዳይ የተባበሩት መንግስታት ከዚህ በፊት በኤክስፐርቶች በብዙ መንገድም ይሸመግሉ ነበርና፣ አሁን በተለይ ደግሞ የተባበሩት መንግስታት ድርጅት የት እንዳለ ራሱ አለመታወቁ፣ ያለበት ስፍራ ራሱ አለመታወቁ በጣም የራሱ ዲፓርትመንት አለው አለ የዚህ አቶሚክ ኤጀንሲ የሚባለው አለው። ግን ምንድን ነው አሁን ያለው ማናለብኝነት አለ። አሁን እሽቅድምድሙ ቀላል አይደለም፣ ገብተዋል። የዓለምን የበላይነት ለመጨበጥ እና የዓለምን ስርዓት ለመቀየር የሚደረገው ሩጫ ቀላል አይደለም። ከበስተጀርባ ደግሞ የጨለመው ዓለም ሰራተኞች በኃይልና በጭካኔ እየሰሩ ነው ያሉት። ልክ ነው። እና ይሄ ጉዳይ ምናልባትም እየገፋ ከመጣ አለም ጥቂት አመት ነው እድሜ ያላት የሚሉ አሉ። አንዳንዶች ደግሞ ጥቂት ወራት ሊሆን ይችላል። አንደኛው ቀድሞ የሚተኩስ ከሆነ ጥቂት ቀናት ሊሆን ይችላል የሚላል እንደ ለምሳሌ እንደ ሰሜን ኮሪያው አይነት እንደው ወፈፌ መሪ አይነት ደሞ ሲገኝ ደግሞ ሲታከልበት ስጋቱን የበለጠ ይጨምራል። አዎ፣ አሁን እሱ አይደለም። አሁን ዋናው ምንድነው፣ ፈረንሳይ ወታደሮቿን ወደ ሆላንድ ልካለች አ ዩክሬንን ገብተው ዩክሬንን እንዲያገዙ፣ ራሻ ማያዳግም እርምጃ ነው በፈረንሳይ ላይ መወስደው ብላለች። ምንድ ነው ማያዳግመው እርምጃ ይህን እንድጠይቅ ያደርግሃል። ልክ ነው። ከሁለት መቶ እስከ ስምንት መቶ ወታደሮች እነዚህ ወታደሮች እግረኛ አይመስሉኝም። እኔ እንግዲህ የፈረንሳይ ሚሳይሎች አሉ፣ እነዛ ሚሳይሎች ተኳሾች ሊሆኑ ይችላሉ ተብሎ ነው የሚገመተው። ስለዚህ ዓለም አሁን ወዴት እያመራ ነው? መንገድ እየተቀየረ ነው ያለው። ድርድርና ሰላም ላይ የሚያተኩር የለም። ለምሳሌ በንትን ዶናልድ ትራምፕና ፑቲን ሊገናኙ ወስነው ነበረ። አሁን ሙሉ ለሙሉ መሰረዙን ትናንት የአሜሪካ የዋይት ሃውስ ቃል አቀባይ ገልጠዋል። እንድምታው ምንድን ነው ነው? ልክ ነው እና ነገሩ ቀላል አይደለም። እና ዓለም አሁን ያለችበት ሁኔታ እጅግ በጣም በጣም በጣም አደገኛ ሁኔታ ውስጥ ነው ያለ። ነው ልክ ነው። እና ይሄ ብቻ ሳይሆን በትናንትና ዕለት መልሰው ለማስተባበል ሞክረዋል ዶናልድ ትራምፕ። ነገር ግን ፔንታጎን ከዶናልድ ትራምፕ የተቀበለውን ትዕዛዝ ለማስተላለፍ ዝግጁ እንደሆነ ተናግሯል። በቤንዚዌላን ለማጥቃት አዎ አዎ። እና የቤንዚዌላን የጦር ካምፖች፣ የአየር ማረፊያዎች፣ የኢንዱስትሪ የጦር ኢንዱስትሪዎች፣ የነዳጅ ማምረቻዎች እንደዚሁም ደግሞ እነሱ የሚሉት ምንድን ነው የድራግ ማምረቻ የሚሉትን ወይም ደግሞ ወታደራዊ ካምፖችን ጠቅላላ ለማጥቃት የአሜሪካ ወታደሮች ዝግጁ ሆነው እየጠበቁ ነው ያሉት። ልክ ነው እና ትዕዛዝ ብቻ ነው የሚጠብቁት። ስለዚህ ይህንን ደግሞ የተመለከቱት የቬንዙዌላው ፕሬዚዳንት ዩጎ ቻቤዝ ለራሽያ፣ ለቻይና እና ለኢራን ጥሪ አቅርበዋል እና የራሽያ ቃል አቀባይ ሲናገሩ ቬንዙዌላን መንካት ተያይዘን እንድንጠፋፋ ያደርጋል የሚል ምላሽ ሰጥተዋል እና አሁን ላይ ያለው እጅግ ጥልፍልፍ የሆነ መስመር ልክ ነው መቆሚያ ወደሌለው ጦርነት ዓለምን ይዞ ወደሚጠፋ ጦርነት እየተቃረበ እንደሆነ እያመለከተን ያለው። ስለዚህ እኛ እንደ እግዚአብሔር ሰው የዛሬ ሁለት ሺህ ዓመት በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው የትንቢት ቃልን እያሰብን መጸለይና ከዚህ ጦርነት ከዚህ ጥፋት ቤተ ክርስቲያን ማምለጥን ማስመለጥን ትችላለችና ወደ ቀልባችን መለስ ብለን ነገሮችን መመርመርና እንደ እግዚአብሔር ቃል አይተን በእግዚአብሔር ፊት መሆን ይጠበቃል ብዬ እላለሁ። እና አሁን ይህ ነገር ደጀ እስኪመጣና እስኪያንኳኳ መጠበቅ የለብም። እውነት ነው እውነት ነው። ስለዚህ ሊታረም የማይችል መሳሪያ ነው፣ ልታርመው አትችልም። ስለዚህ ይሄ ሁኔታ በመካከለኛው ምስራቅ ያለው እየተባባሰ ሲመጣ በአውሮፓ ያለው እየተባባሰ ሲመጣ እንደገና ደግሞ በላቲን አሜሪካን አሁን በጣም ግለቱ ጨምሮ፣ ቅድም እንዳልኩ በዚህ ሁኔታ ላይ ነው ያለው። ትዕዛዝ ተሰጥቷቸዋል አሁን የመጨረሻው ተኩስ ወይም አጥቃ ደብድብ የሚለው ትዕዛዝ ነው እየተጠበቀ ያለው። ልክ ነው። እና ስለዚህ ይሄ ደግሞ ምናልባት ከቬንዙዌላ ጀርባ ራሽያ የምትገባ ከሆነ ኢራን የምትገባ ከሆነ ነገሩን ያከብደዋል ነው ስለዚህ እንግዲህ እኛ እንደ ክርስቲያን መጸለይ ነው ያለብን። እንግዲህ እግዚአብሔርን ፊት መፈለግ ነው ያለብን። እንደዚህ ዓለም ላይ የሚሆኑ ነገሮችን እያየን እንደው በቃል ባላየና ባልሰማ የዕለት የዕለታችን ነገር ላይ ብቻ ማተኮር ሳይሆን ከተነገረው የትንቢት ቃል አንጻር ዘላለማችን የአማር እንዲሆን መስራት አለብን እላለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ ለሁሉም እንድታጋሩ በጌታ ፍቅር ጠይቃለው። መልካም ምሽት፣ ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር ድካሙ ዝለቱ ሳይበግር ለአድማጮች እንደዚህ አይነት ወሳኝ መረጃ በማቅረብ እግዚአብሔር አብስቶ ይባርክ ላለው። በድጋሚ እውነት ነው። እንግዲህ ሳጥናኤል ምድር ላይ ባሉት የጨለማው ማህበረሰብ ወኪሎቹ አማካኝነት እየሸረበ ያለው ሴራ በጣም በጣም ከጊዜ ወደ ጊዜ እየተባባሰ ነው የመጣውና ፓስተር ቅድም እንዳለው የጥልፍልፍ የሆነ ፖለቲካም ይሁን ኢኮኖሚያዊ ሂደቶች በሙሉ አመላካችነታቸው ወደ ሐሰተኛው መሲህ ስለሚጠቁሙ እነዚህ ነገሮች ከምንጊዜውም በላይ እየቀረቡን የመጡት እንዲሁም ደግሞ በአንጻሩ የጌታ ኢየሱስ ክርስቶስም መምጫም እንዲሁ እየቀረበን ያለው፣ ነገር ግን እኛ ወደ የትኛው ጎራ እንደተሰለፍን ራሳችንን መገምገም አለብን የሚል እንደ ምፅዓቱ አዋጅ ነጋሪ ጥቆማችንን ማስተላለፍ እንወዳለን። ጊዜው እየመሸ እንደሆነ ከተረዳን በጊዜ ወደ መርከቡ በመሰብሰብ ራሳችንንም ትውልዱንም ቤተሰቦቻችንን ማስመለጥ አለብን የሚል መልእክት ማስተላለፍ እንወዳለን። እንግዲህ ውድ አድማጮቻችን የእሁድ ምሽት ዕለታዊ መረጃ ይህን ይመስላል። የእግዚአብሔር ፍቃድ ከሆነ ደግሞ በነገው ዕለት ደግሞ እንዲሁ አዳዲስ ጉዳዮችን ወደ እናንተ የምናደርስ ይሆናል። እስከዛ ድረስ እንግዲህ የእግዚአብሔር ምሕረት ችርነት ከእያንዳንዳችን ጋር እንዲሆን እንመኛለን። መልካም ጊዜ ይሆንላችሁ። ሰሎም ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለናንተ ይሆን።